ለማን ነው የምትደርስኝ? መልሽልኝ እንጂ። ከማን ጋር ነው ምታጋቢ? መልሽልኝ እንጂ። የጠበቁሽ እኮ ነው። ከማን ጋር ነው ምታጋቢ? ምን ማ? እኔ ከምን ጋር ከማን ጋር ላጋባ እችላለሁ? አንቺ ልጅ፣ በጆሮዬ ኪራን እናጋባለን ስትይ ሰምቼሻለሁ። ማን ነው ኪራ? ጭራሽ አብደሽ ታሳብጂ ነው እንዴ? ኪራ የፀናት ሚስጥር ደረሰባት፣ ከአባቱ ጋር ስታወራ ኪራን እንደሚድሩትና ከሀሴት ጋር እንድታግባባ ያለውን ነገር ስታወራ፣ ወይም ደግሞ ተግባብተዋል እንግዲህ፣ ሰርጉን መደገስ ነው የቀረን እና ለሰርጉ ተዘጋጁ ያለ የኪራን አባት ስታወራ፣ እንግዲህ ኪራን እንድረዋለን ደግሰን ስትል ደረሰባት ማለት ነው። ያን ጊዜ እንግዲህ እሷ በድንጋጤ ክዋለች። ከማን ጋር ነው የምታጋብኝ እያለ ሲያፋጠጣት በጣም የተደናገጠችው ማለት ነው። ስልኳንም እንግዲህ ከማን ጋር ነው የምታወሪ? ከማን ጋር ነው የምታጋብኝ? አምጪ ስልክሽ ነው እያለ እያስደነቃት፣ አልሰጥህም፣ እውነቱ መራራ ነው እያለችው ነበር ማለት ነው። እና እንግዲህ ጽናት በጣም ድርቅ ነው በዝቷል። ኧረ እንዴ ተሟዘሽ ብንቆጥና ኧረ ይበቃሻል። ነገሪው ነገሪው እባክሽ ነገ ትጸጸቻለሽ። ግን ቆይማ ማ ምን አስበሽ ነው የራሱን ደስታ ነፍ እንትን ብሎ ለሰው ደስታ እንደዚህ መደለቅ ማለት ነው እንዴ አረ ጽናት ይበቃሻል። በጣም በዛ ደግሞ። እሱም ደግሞ በጣም እየተበሳጨና ኪራን በጣም እያነደደችው ነው ማለት ነው ነገሩ በጣም አንድ አንድ ጊዜ ይህ ሰው እንደዚህ ይበድለኛል ብላችሁ የማታስቡት ሰው ዝም ብሎ ከመሀል ሜዳ ተንስቶ እንደዚህ ግርግት አድርጎ ጨለማውን ሲያመጣባችሁ በጣም ያናድዳ ማለት ነው። ኪራ አሁን የማያውቀው መንበር በጣም ግራ ገብቶታል። እንደውም የሴት ልጅ በክፉ እያየ ነው ሴቶች ማለት እስስት ናቸው እያለ እንግዲህ ሴቶች ልጅ በጣም እየተቀየመ ነው ማለት ነው። እና ፀናት ተናገሪ ይበቃሽ። ከአሁን በኋላ ድርቅና ይበቃል። ተመልካችን እንግዲህ ታም በኋላ አና የሚያሉ ነው ጽናት ስናታል እና ፍቅራችን ተቀጣሉ ድርቅና በዛ በጣም አና የሚያሉ ነው ጽናት ተናገሪ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና ተከበራችሁ የተከበራችሁ እንድናች ከኔ ጋር ሁሉ ሰላም አልহামዱሊላህ ረብቢል ዓለሚን በየለችሁበት አላህ Subhanahu ተሰላማችሁ ብዙ ታደርግላችሁ እያልኩ እንደ ጽናት ድራማ ተወዳጇ ማለት ነው ጽናት እንግዲህ ያቺ ለሰው ልጅ ርህሩ የሆነችው ዛሬ እንግዲህ በኬራ ላይ በጣም ጨክናለ። እንግዲህ ያው እንደንድ ጊዜ ጨካኝ ስንሆን እኔ ግን እንዴት ጨካኝ ሆነች ማለት ነው። በዛ ማልቅም ደግሞ ከሀሴ ጋር ሲግባቡ ትቀናለች ማለት ነው። እየተቀናነ ነው ያው የኬራና የጽና ፍቅር እኮ የውስጥ ፍቅር ማለት ብዙ ጊዜ ይቀናናሉ፣ አልፈልግሽም አልፈልግም የሚባባሉ። ነገር ግን በጣም ነው የሚቀናኑት፣ በጣም ነው ትኩረት የሚደራረጉት ማለት ነው። እንግዲህ ባለፈው ፀናት እንግዲህ ኪራን በጣም እየጎዳችው ነበር። በጣም ጎርተዋለኝ፣ ታሁን ታሁን ተነግረኛለኝ፣ መፍትሄውን እያለ ነበር። ባለፈው እንግዲህ ከነ ምሩና ናሆሜ የምሳ ግብዣ ጠርተዋቸው ከእነሱ ጋር ነበር ማለት ነው። እነሱ ጋር ቤት አድረው እንግዲህ አብረው ሲያድሩ እንግዲህ በፎክር እየተጣሉ ነበር ማለት ነው። ከዚያም አልፎ እንግዲህ ጽናት አሁንም ቢሆን ተስፋ ማስቆረጥ ላይ ናት። ምንም ነገር ምልክት አልነገረችውም። ምሩም ደግሞ ተናገሪ በቃ እያለቻት ምንም እንትና አለችም ከዚያ እንግዲህ ስልክ ስታወራ ከአባቱ ጋር ኪራ እንድረዋለ እያ ስታወራ ሰምቶ እንግዲህ ኪራ እያፋጠጣት ነበር ማለት ነው። እንዲሁም ደግሞ የሀሴት ጓደኛ በጣም እየረበሻት ነው። በጣም ፉክክር ይዟዋት አለ። እየመጣ ያስጨነቃት ነው። በፊት እሷ እንደምታሸንፈው እና እሷ እንደምትረታው ነበር እንግዲህ የሀሴት ጓደኛ የሚያወራው አሁን ግን እሱ እንዳሸነፋት ነው እየታየች ያለችው። እሷም ደግሞ መሸነፍ አልወድም እያለች እየተበሳጨች ነበር፣ በጣም እየረበሻን ነበር። እነ ኪራም ደግሞ ኪራም አላወቀም ሀሴት የምትበሳጭበትን ነገር ሁሉም አላወቁም ማለት ነው። ግን የሰላም ደግሞ ለሀሴት ጓደኛ ሆናት ያለቸው ተጽናጋ ተመካክረው ጽናት የእንትናን የሐሴትን ከጓደኛው ጋር ያለውን ቁርኝነት ለማወቅ ሰላም እና ጽናት ተመካክረው ሰላም ጽናትን ማናት ሐሴትን ጓደኛ አጋታላይ ማለት ነው ምስጥር እንዲሰጣት ሐሴት እንግዲህ በጣም ረብሿታል። ሌላ ሕይወት ለመጀመር ያስበሽ እሱ ግን ሊለቃት አልቻለም ማለት ነው። ግን ተረታለ ያሁን ላይ እና ምንድነ ችግርሽ እያላ ነበር ኪራ ራሱ በቃ እኔ ሁሉም ሰው ይጠላኛል አባቴ ማዘናብኝ እያለች ነበር ነው ስለ ህይወቷ ሁሉ ነገር እያወራችሁ ነበር። ጽናትም ደግሞ ምን ሆነሽ፣ ትክክል አይደለሽም፣ ግን ለምንድን ነው እስኪ እንደ ጓደኛ ነው ራስ ሚስጥርሽን ነገር የልካፈልሽ እያለችን ነበር። እሷም ደግሞ ሰው እንደማታምና ውስጧ ውስጥዋ ሰው እምነት ማለት ሰውን አምና እንድትቀበል ስለተረዳች፣ ይቅርታ ጽናት አንቺን እንዳይከፋሽ እኔ ግን ሰው አላምንም እያለችን ነበር። እና ደግሞ ጽናትን ውስጧን እየነገረቻት ነበር። ለሰው ባካፍል ለመጀመሪያ ጊዜ ሀሳቢን ለኪራስ አካፍል እንዴት እንደቀለለ እያቸን ነበር። እንግዲህ እያስመሰች እያጠጋጋች ነው ጽናት ማለት ነው። ኪራና ሀሴት እንዲገናኙ ማለት ነው። እና የሁለት ነገራት አልቻለችም። ግን በስተ መጨረሻም ደግሞ ክላሷ መቶ ሲያስጨንቃት ደረሰች ማለት ነው። ጽናት ይህ ሐሴት ጓደኛ እሱ ወጣ እንግዲህ ምንድን ነው እነዚህ ልጆች መካከል ምንድ ነው ያለው፣ የሆነ ነገር በቃ ሰላምን ማውራት አለብኝ ብላ ወደ ውጭ ስትወጣ ሰላም ጋር ልትሄድ ስትወጣ ኪራ ደግሞ የተመቸው አትሄጂም እያለ ከለከለት ማለት ነው። ብቻ አሁን ላይ ጽናት ከሀሴት ከጓደኛው ጋር ያለውን ነገር እያወቀች ነው። ስታቅ ደግሞ ምን ትወስን ይሆን? እንደማ እሱ ካለ መቼም ማቀራረብ አትችልም። እሱ እንደዚህ የሚከታተላት ከሆነ ሀሴትን ታቀራርብ አይመስለኝም። ይሄን ደግሞ ኪራ ታወቀ፣ ጓደኛው ስለሆነ ድረስ እንደት ነው ጓደኛውን ጓደኛ ተንም ሚያገባው ማለት ነው የሆነ አይመስለኝም። እንግዲህ ምሩ ከጽናት ተመለሺ ወይም ነገር ያቻ ነበር። ጽናት ያው አባቴ እያለች ነው፣ ግን እዚህ ጋር አባት ጽናት አባት ወላጆች እኮ ከልጃቸው ደስታ ምንም በላይ አይበልጥባቸውም። ምክንያቱም እንደውም ሴት ልጅ አባት እንደውም ሴቶች ስታገባ ደስ ይለዋል ደስ ሴቶች ስታገባ ደስ ይለዋል እንጂ እንትን አይል አይከፋም ማለት ነው። እንግዲህ ጽናት ምን አባቴ እንድዝህ እኔ ባላአገባው ስለው ይቀየምብኛል እያለች ነው። እና የአባቷ ነገር እና ደግሞ የጽናት ቤተሰቦች እሷን ተቀባይ እንዳይሆኑ እንደማይሆኑ ነው ራሷን ያሳመነችው ማለት ነው። ብቻ ፅናት እንግዲህ የራሷን ደስታ ነፍጋ ለሰው እያጨበጨበች ነው። ግን እዚህ ጋ ክሩቬን በጣም እየገፋችው ነው ማለት ያው ኪራ በማያውቀው ነገር መገፋቱ፣ አንድ ነገር ቢያውቀው ችግር የለውም፣ ያ ፍላጎቷ ነው። ግን በማያውቀው ነገር ደግሞ እንደዚህ ታበሳጨችው፣ በጣም የምታዝንበት ቀን ይኖራታል ማለት ነው። እና በማያውቀው ነገር ሰውን ስንገፋ በጣም ያ ሰው

እንግዲህ አንቺ እንዳትቆጭ እንዲያው ሴት ማለት እሰስተናችሁ እያለ ነበር። ሴት ልጅ በጣም እየጠላ ነበር ማለት ነው። በጽናት የተነሳ ምክንያቱም ጽናትን በጣም ነው የምወዳት። እስከዛሬ በድርኳትን ለማካካስ እኔ እያቀርኩ ነበር እሷን ለማስደሰት። እሷ ግን መሀል ሜዳ ላይ ጥላኝ ሄደች እያለ በጣም እንትን እያለ ነበር ነው። ምሩና ደግሞ ጽናት ሲያወሩ ተመላሽ፣ እስኪ ጽናት በጣም ኪራ እየተጎደ ነው ስትላት፣ እኔ ማድረግ አልችልም አባቴ፣ አባት በምንም አባት እኮ የእኛን ደስታውን የበዙዎቹን ቤተሰቦች የልጆቻቸውን ደስታ ያስደስታችኋል። አባትሽን እኮ ማሳመን ትችያለች እያለች ነበር ምሩ ማለት ነው። እና እሷ ደግሞ ምንድነው የምትለው? አባት በምንም አይተካም፣ ፍቅረኛ ብሄድ ግን ፍቅረኛ ይመጣል እያለች ስትል፣ እንግዲህ ኪራ ተተደበቀበት ፍቅ ብሎ በጣም አስደነቀጣት ማለት ነው እና ጥሩ አገላለጽ ነው ሲላት፣ እንግዲህ ምሩ ለማጥፋፋት እየሞከረች ነበር። ነገር ግን አይ ምንም አልሰማሁም ፍቅረኛ ፍቅረኛ ፍቅረኛ የመጣ ስትል የሰማሁት ብሎ እንግዲህ በጣም ተናደደ ማለት ነው። ግን እንደዛ አይደለም እንደምታስበው ብላ እያስረዳችው ነበር ምሩ እና እሷ ታስረዳኝ ነበር ጎረ ዋናው ተቀምጦ ጎረቤት የአንዱን ቤት አያስተካክልም እያለ ነበር እና

መንገድ ላይ የሰው ሰላም ሲላት በዛ እየተናደድ እና ጠዋት እየመጣ እየሮጠ ነበር። አንተ ደግሞ እየቀና ነው እያለች ነበር። እሱ ደግሞ አልቀናም ይላል። እሷ ከሌላ ሰው ጋር ሲታዩ በጣም ትቀናለች። እዚ አልፈልግም ፈልግም ትለዋለች። ሁለተኛ እሱም ደግሞ እንደዚህ በበነስ ደግሞ ከሌላ ጋር ሲያት ይቀናል ይቀናል ማለት ነው። ይሄ ከፊቱ ይዘውት የመጡ ባህሪ ነው። በጣም ይቀናናሉ እንግዲህ እንትናም ማነውም ኪራም እንግዲህ በክብሩ ራሱ ቀንቶ ከክብሩ ጋር ጣልቶ አለ ብቻ እንትን ይላለ። ይቀናናሉ ማለት ነው። እዚህ ጋር ግን ድርቅ ነው በዛ፣ ጽናት ድርቅ ነው በዛ፣ ይበቃሻል ማለት ነው። እንዴ እሺ፣ የሰው የራስን ደስታ ሰጥሽ፣ ወደ ሰው ለሰው እየደከምሽ ነው። እሺ በቃ ይበቃል፣ መፍትሔ አድርጎ እንዴ። ድርቅ ነው በዛ። አሁን እንግዲህ ዞሮ ሀሴት ሀሴት ሚስጥር ተጓደኛው ጋር ያለውን ነገር ሰላም ታውቃለች። እንደገና ደግሞ ጽናትም እያወቀች ነው። እንግዲህ መካከል ያው ጓደኛ እስከሆነ ድረስ የሀሴት ጓደኛ ለኪራ ጓደኛ እስከሆነ ድረስ ይህን ነገር ይሆናል እየጠረጠረም ብቻ እንግዲህ ጽናት ይበቃሻል። ኪራን አታሳብጁ። ይሄንን ድራማ እና የመኛ ማለት ነው ጽናት ድርቅናሽን

አለ ጽናት ልዩ፣ በዚህ ዘመን በቃ ልዩ ሴት ማለት ነው፣ ጽናት ማለት ነው። እና ሀሴትን በጣም እየተመሳጨች ነው። እንዲሁም ደግሞ እየተግባቡ ነው ከኪራ ጋር። ግን ኪራ ያው ብዙም አልደፈረም ለመግባባት እስካሁን አልደፈረም። በሱ እንትን ብቻ እንግዲህ ወደፊት ቀጣይ ደግሞ እንጠብቃለን። ጽናት ድርቀቷን ትታ ከኪራ ጋር ነግረው ያለው መፍትሄ ይፈጣሉ ብለን እናስባለን። ድሮ ሰዎች ሰብስክራይብ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። እንግዲህ ተመልካችም ጽናት ድርቅና ሽንካቶ ሻናይን ብለዋታል ማለት ነው። ስለዚህ እንዳንጠላሽ ትናገራለች ማለት ነው። ትናገራለች እና ይታረቃሉ ብን ተስፋለን። በየላችሁ በሰማችሁ ይብዛ። ቀጣይ በቡትን እንጠብቃለን። ሰብስክራይብ ላይክ፣ ሸር እያደረጋችሁ ቤተሰብ